ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የሚተላለፍላችሁ ዜና ቤተ ክርስቲያን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ እቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የጎፋ መካነ ህያዋን ሰንበት ትምህርት ቤት ለመቄዶንያ ያደረገው የገንዘብ ድጋፍ በአርያነት የሚጠቀስ ነው ሲሉ ብፅወ ቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳሳትዘ ኢትዮጵያ ሊቀ ጳጳስዘ አክሱም ወእጨጌ ዘመን በረተክል ሃይማኖት ገለጹ። መምህር ጌታቸው በቀለ ተጨማሪውን ይነግረናል። ግንቦት 28 ቀን 2017 ዓም በአዲስ አባ ሀገር ስብከት የጎፋ መካና ዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት በርቀት ከሚያስተምራቸው ተማሪዎች ያሰባሰበውን አንድ 1ሚ700,00 ብር በብጽወ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመን በረ ተክለ ሃይማኖት ቡራኬ ለመቄዶኒያ መስራች ለክቡር ዶክተር ቢንያም አስረክበዋል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመን በረ ተክለ ሃይማኖት ባስተላለፉት አባታዊ መልእክት መቄዶንያ ለተቸግሩ ሰዎች የሚረዳ ትልቅ ተቋም ነው። ለዚህ ተቋም እርዳታ የሚያደርጉ ሁሉ በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ፣ ሀብታቸውም ይባረክላቸዋል። እስካሁንም እርዳታ ላደረጉት ሁሉ ምስጋና ይገባቸዋል፣ ብለዋል። የጎፋ መካነ ሕይወት ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት በሰንበት ትምህርት ቤት በኩል ለመቄዶንያ የምትችሉትን እርዳታ በመርዳታችሁ በረከት ታገኛላችሁ፣ ብዙ ዋጋ ያስገኝላችኋል። ይህ በጎ ስራችሁ ለሁሉም አርአያ በመሆኑ እግዚአብሔር ይባርካችሁ በማለት አባታዊ መልእክታቸውን አስተላልፈዋል። ለችግረኛ ለተቸገረ ሰው ለተጠማ ለተራበ ለታረዘ ሰው እርዳታ የሚያደርግ ሰው ሁሉ ንዑድ ክቡር ነው የሚለው እና ይህንን አድራጎት የሚያደርጉ ሁሉ በእግዚአብሔር ዘንድ ዋጋ ያገኛል፣ ሀብቱም ይበረክታል፣ ይባረክለታል። ይህንን ማድረጋችሁ በሆነቱ ሁላችሁም ልጆቻችን ዛሬ ከጎፋ በኩል ያመጣችሁት እርዳታ እና የሰጣችሁት እርዳታ ብዙ ዋጋ የሚያሰጣችሁ ነው በእግዚአብሔር እና እግዚአብሔር ይባርካችሁ። የሰንበት ትምህርት ቤቱ ሰብሳቢ ቀሲስ ዮናስ ኢሳያስም እንደገለጹት የጎፋ መካናያን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ከ6500 ተማሪዎች ይገኛሉ። ሰንበት ትምህርት ቤቱ መደበኛ ከሚሰጣቸው አገልግሎቶች አንዱ በርቀት ትምህርት ማስተማር ነው። በርቀት ትምህርት የሚማሩት በተሰማሩበት የስታ ዘርፍ ክርስትናቸውን እንዲገልጹ ማድረግ መሆኑን አስረድተዋል። አያይዘውም በቤተ በቤተክርስቲያን ተቋማት በርካታ ወጣቶች ይገኛሉ። ቤተ ክርስቲያን ከመንፈሳዊ ትምህርቷ በተጓዳኝ በማህበራዊ ጉዳይ ተሳታፊ እንዲሆኑ የመቄዶኒያ አረጋውያን እንዲረዱ እያደረግን ነው። በዚህ መሰረትም የሰንበት ትምህርት ቤቱ የርቀት ትምህርት አስተባባሪዎች ተወካዮች ቅዱስነቱ ጋር መጥተን ለመቄዶኒያ የበኩላችን አስተዋጽኦ እንድናደርግ አባታዊ በረከቶ ለመቀበል መጥተናል ሲሉ ገልጸዋል። የጎፋ መካነያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት በስሩ በሚያስተምራቸው የተልእኮ ትምህርት ተማሪዎች በአራት ሰንበት የሚሰጥ ትምህርት ነው። ከ ስድስት ሺህ አምስት መቶ በላይ ያሉ ተማሪዎች የሚማሩበት ነው። ባለፈው በጾሙ ወቅት ደግሞ እነዚህ ተማሪዎች ወደ መቄዶንያ በመሄድ የአንድ ቀን ውሎ መርሃ ግብር ነበረን። እንደ ምክረ አበው ሆኖ በትምህርታቸው የሚነሱ ጥያቄዎችን መምህራን ተገኝተው የጥያቄና መልስ የተደረገበት ከዚያም በኋላ በመቄዶንያን ደግሞ ያሉ አረጋውያንን ዞሮ የጎበኙበትና ከፕሮግራሙ ፍጻሜም ደግሞ መጨረሻ ላይ ለዚሁ ዓላማ አንድ ሚሊየን አንድ መቶ ሰባ ሺህ ብር የተሰበሰበበትና መቄዶንያን ለማገዝ ድጋፍ የተደረገበት መርሃ ግብር ነበረና ጾ ቅዱስ አባታችን እርስዎንም የልዩ ጽሕፈት ቤቱንም ሰዓት የወሰድንበት አንደኛው ምክንያት ቤተ ክርስቲያናችን በአንድም በሌላም መንገድ ከመንፈሳዊው ምስሯ በተጨማሪ ማህበራዊ አገልግሎቷ ላይ ሱታፊዋ ሰፊ ስለሆነ ያንን ተሳትፎ በዚያ መንገድ ሌሎችም አብያተ ክርስቲያናት ሌሎችም ሰንበት ትምህርት ቤት ያላቸውን ኅብረት ተጠቅመው እንደዚህ ያለውን ማህበራዊ ሱታፊ እንዲሳተፉና ይሄንንም ነገር እንዲቀላቀሉ ሌሎችም ይሄንን ገንዘብ አድርገው እነዚህን አረጋዊያን እነዚህ ሕፃናቶችን እንዲያግዙ ማድረግ ነው። የካቴድራሉ አስተዳዳሪ መላከጻያ አባ ኀይለ ኢየሱስ ተመስገንም እንዳብራሩት የሰንበት ትምህርት ቤቱ ወጣቶች በርካታ ስራዎችን እየሰሩ እንደሚገኙ ገልጸዋል። በሰንበት ትምህርት ቤቱ ባዘጋጀው የርቀት ትምህርት በርካታ ተማሪዎች ከተለያየ ቦታ መጥተው ይማራሉ። ዶክተር ቢንያም በሀገራችን ላይ በየመንገድ ወድቆ የሚኖሩ ወገኖችን እያነሱ የጀመሩት ራእይ ተስፋፍቶ አሁን ፍሬ አፍርቷል። እኛም በበኩላችን ይህን ለምን አንደግፍም ብለን ካቴድራሉ ከሰንበት ትምህርት ቤቱ ጋር በማስተባበር የገንዘብ ድጋፍ ተደርጓል። ቅዱስነቶም ለዶክተር ብንያም እንዲሰጡልን ነው የመጣ ነው በማለት ገልጸዋል። ዶክተር ብንያም ለዚህ በጎ ነገር ተነሳሽ ሆኖ በሀገራችን ላይ በየመንገዱ ወድቀው የሚኖሩ ወገኖቻችን እያነሱ የጀመሩት ራእይ ተስፋፍቶ አሁን ፍሬ አፍርቷል። እኛም በበኩላችን ይሄን ለምን አንደግፍም ለምን አስተዋጽኦ አያደርግም ካቴድራሉም ሰንበት ትምህርት ቤቱም በሚል እነ ሊቀ ኅሩያን ናቸው ይህንን አነሳስተው ከሕዝቡ አስተዋጽኦ አድርገው ይህን ገንዘብ እንደ ትንሽ ድጋፍ እንዲሆን አንድ ሚሊዮን አንድ መቶ ሰባ ሺህ ለቅዱስ ሲኖዶስ ለማስረከብ የመጣ ነው። አረጋውያንና የአእምሮ ህሙማን ከጎዳና በመሰብሰብ ሰው ለመርዳት ሰው ብቻ መሆን በቂ ነው የሚል መርህ አንግቦ ከተነሳ ዓመታት ያስቆጠረው መቄዶንያ በእነዚህ ዓመታት በርካታ አረጋውያን የአእምሮ ህሙማን ከጎዳና ህይወት መታደግ ችሏል። የተቋሙ መስራች ክቡር ዶክተር ቢንያም እንደገለጹት መቄዶንያ ምንም ገቢ የለውም፣ ከቀን ከ2.5 ቢሊዮን ብር በላይ ወጪ በሚያወጣ ማዕከል ነው። በአሁኑ ሰዓት በ46 ከተሞች ላይ ከጎዳና ሰዎች ተነስተው እየተረዱ ይገኛሉ ብለዋል። ዛሬ እንግዲህ አንድ ሰንበት ትምህርት ቤት ነው እንግዲህ አንድ ነጥብ ሁለት ሚሊዮን ብር ድጋፍ ያደርገውና ኢትዮጵያ ውስጥ እንግዲህ ብዙ ቤተ ክርስቲያኖች አሉ በኢትዮጵያም በውጭም እና ሌሎችም እንግዲህ ቤተ ክርስቲያኖች ሰንበት ትምህርት ቤቶች ተመሳሳይ ድጋፍ እንዲያደርጉ ነው። ዛሬ ይህም ፕሮግራም የሚያስፈላጊ የሆነበት ምክንያት ሌሎቹ ይህንን አርአያነት ወስደው ተመሳሳይ ድጋፍ እንዲያደርጉ ነው። ሌላው ደግሞ ቤተ ክርስቲያኖችም እንደዚሁ አንዳንድ ቤተ ክርስቲያኖች ይረዱዋሉ። ስለዚህ ቤተ ክርስቲያኖችም እያንዳንዱ ደብር የሚጠበቅበትን ድጋፍ ቢያደርግ በጣም በርካታ ሰዎች ከጎዳና ማንሳት እንችላለን ማለት ነው። በኢትዮጵያ ከሚገኙት ሀገር በቀል ተቋማት መካከል በግንባር ቀደምትነት የሚጠቀሰው መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ከተቋቋመ ስምንት ዓመታትን ባስቆጠረው በመቄዶንያ ከ8000 በላይ በተለያየ ዕድሜ ክልል ውስጥ የሚገኙ የተለያዩ ተረጂዎች እንደሚገኙ ይታወቃል። ተቋማዊ ሳቤን ማዳበር ለቤተ ክርስቲያን እድገት አስፈላጊ መሆኑ ተገለጸ። መልእክቱ የተላለፈው የጠቅላይ ቤተ ክህነት አስተዳደር ጉባኤ ዋና ሥራ አስኪያጁ ብፁዕ አቡነ ሳዊሮስ በተገኙበት የመጀመሪያ ቀን ጉባኤና የትውውቅ መርሃ ግብር በተከናወነበት ወቅት ነው። ሙሉቀን ሐሰን ዝርዝሩን ትነግረናለች። የጠቅላይ ቤተ ክህነት አስተዳደር ጉባኤ ብፁዕ ጠቅላይ ስራ አስኪያጁ በተገኙበት የመጀመሪያ ቀን ጉባኤና የትውውቅ መርሃ ግብር አካሄደ። አስተዳደር ጉባኤው ከብፁዕ ጠቅላይ ስራ አስኪያጅ ጋር ለመጀመሪያ ጊዜ ባካሄደው ጉባኤና የትውውቅ መድረክ ላይ በቀጣዮቹ የስራ ጊዜያት የቤተ ክርስቲያንን ልዕልና እድገት ሊያረጋግጥ የሚችል ስራ በመስራት ቤተ ክርስቲያንን ለመጪው ትውልድ ለማስረከብ በሚደረገው ጥረት ውስጥ አስተዳደር ጉባኤው ፍጹም የሆነ ተቋማዊ አሰራ አሰራርን ተከትሎ እንዲሁም የብፁዕ ጠቅላይ ስራ አስኪያጁ መመሪያ ጠብቆ በመስራት ውጤት እንደሚያስመዘግብ አረጋግጧል። ከልማት ስራዎች አንጻር በከተማችን ውስጥ የሚታዩ የልማት ስራን ታሳቢ ባደረገ አግባብ በቤተ ክርስቲያናችን ስር የሚገኙ ቦታዎች በአስቸኳይ ወደ ልማት ገብተው ከልማቱ የሚገኘው ውጤት ስብከተ ወንጌልን የማስፋፋት ስራችንን አጠናክረን የምንቀጥልበት ሁኔታ መፍጠር ይኖርብናል፣ ያለው አስተዳደር ጉባኤው የቤተ ክርስቲያን ተጠቃሚ ግንኙነት ሊያረጋግጥ በሚችል አግባብ ስራችንን መስራት እንችል ዘንድ የብፁዕነቱ ቆራጥ አመራርና የአስተዳደር ጉባኤው ጥንካሬ ወሳኝ በመሆኑ ወቅቱን ታሳቢ ያደረገ ስራ በመዘርጋት የቤተ ክርስቲያናችንን ሁለንተናዊ እድገት ለማረጋገጥ ከብፁዕነታቸው ጎን በመሆን ጠንክሮ እንደሚሰራ ጉባኤው ገልጿል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስኪያ የዙናን ዓለም ገዳም የበላይ ኃላፊ በዚህ ጉባኤ ባስተላለፉት አባታዊ መልእክት ቤተ ክርስቲያን አንድነቷ ተጠብቆ ስብከተ ወንጌል ተስፋፍቶ ልማት ተፋጥኖ እድገት ተረጋግጦ ልዩነቶች ጠበው አንድነቶች ጸንተው በተግባር የሚገለጡ ተቋማዊ ስራ ሰርተን የቤተ ክርስቲያንን እድገት በተግባር አረጋግጠን የቤተ ክርስቲያናችንን ልዕልና ለማስጠበቅ በጋራ መስራት ይኖርብናል ብለዋል። ብፁዕነታቸው አያይዘው እንዳሉት እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው ያሉ ሲሆን ብፁዕነታቸው ከዘጠኝ ዓመት በፊት የተጀመሩ ህንጻዎች መቋጫ አጥተው ዛሬ ድረስ እናያቸዋለን። በዚህ ዘመን በዘጠና ቀናት ህንጻዎች በሚገነቡበት ጊዜ የእኛ ህንጻዎች እስከ ዛሬ አለማለቃቸው ያሳዝናል ካሉ በኋላ እነዚህንና ሌሎች የልማት ስራዎችን በአጭር ጊዜ ውስጥ ለመፈጸም እንሰራለን ብለዋል። ቤተ ክርስቲያን በብዙ ፈተና ውስጥ እንደምት ገኝ የገለጹት ብፁዕ ጠቅላይ ስራ አስኪያጁ በመላ ሀገራችን የሚስተዋለውን መለያየት ወደ ማጥበብ የቅድስት ቤተ ክርስቲያንን አንድነት ለማጽናት ሉዓላዊነትና እኩልነትን በቤተ ክርስቲያን እውን ለማድረግ በርትተን እንሰራለን ብለዋል። አንድነት፣ ፍቅር፣ እምነትና ተቋማዊ እሳቤን ማዳበር ከቻልን በአንድነት ከቆምን የቤተ ክርስቲያን ፈተናዎች የሚገጥሟትን ተግዳሮቶች ሁሉ ተሻግረን መስራት ከቻልን የቤተ ክርስቲያናችንን እድገት ለማረጋገጥ ጊዜ አይወስድብን ም ያሉ ሲሆን ከመንግስት አካላት ጋር ተግባብተን እንሰራለን ስንል በጋራ የሚሰሩና የቤተ ክርስቲያን መብትን በማስጠበቅ ሁኔታ ላይ በጋራ እንሰራለን ማለታችን ነው ብለዋል። በመጨረሻም ጉባኤው የቤተ ክርስቲያን ሁለንተናዊ እድገትን ለማረጋገጥ ተቋም ተኮር ስራዎችን መሰረት አድርጎ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ ከመቼውም ጊዜ በተሻለ በትኩረት በመስራት የሚጠበቅበትን ሁሉ ለመወጣት ዝግጁ መሆኑን ገልጾ ቃል ገብቶ የዕለቱን ስብሰባ በብፁዕ ጠቅላይ ስራ አስኪያጁ ጸሎት አጠናቋል። ዘገባውን ያገኘነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት መምሪያ ነው። በብፁዕ አቡነ ኤልያስ የኖርዲክና የግሪክ አህጉረ ስብከት ሊቀ ጳጳስ የተመሠረተው ዝክረነዲያን ዘአበዊነ የበጎ አድራጎት ድርጅት ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ስራ አመራር መንፈሳዊ ኮሌጅ የገንዘብ ድጋፍ አደረገ። ሰናይት ባንተ በብፁዕ አቡነ ኤልያስ የኖርዲክና የግሪክ አህጉረ ስብከት ሊቀ ጳጳስ የሚመራው የዝክረነዳያን ዘአበዊና የበጎ አድራጎት ድርጅት በብፁዕ አቡነ ጎርጎሪዮስ የበላይ ኃላፊ ሊቀ ጳጳስ ለሚመራው ለዝዋይ ሐመረ ብርሃን ቅዱስ ገብርኤል የስራ አመራር መንፈሳዊ ኮሌጅ ለደቀ መዛሙርት የምግብ ወጪ መሸፈኛ የሚሆን 700 ሺህ ብር ድጋፍ ተደርጓል። ብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና የስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ የኢትዮጵያ ሃይማኖቶች ተቋማት ጉባኤ የቦርድ ሰ ሳቢ ኮሌጁን ወደፊት ወደ ዩኒቨርሲቲ ከፍ ለማድረግ በእቅድ ተይዞ እየተሰራ መሆኑን ገልጸው ለተደረገው የገንዘብ ድጋፍም ምስጋና አቅርበዋል። ብፁዕ አቡነ ኤልያስ የኖርዲክ ና የግሪክ አህጉረ ስብከት ሊቀ ጳጳስም በበኩላቸው ብፁዕ አቡነ ጎርጎሪዎስ ለኮሌጁ በርካታ ስራ እየሰሩ መሆኑን ተናግረው ከተለያየ ክፍለ ሀገር የመጡ ደቀ መዛሙርት የሚማሩበት መሆኑን አድንቀዋል። ዝዋይ ቀደም ሲል ብፁዕ አቡነ ጎርጎሪዎስን ጨምሮ በርካታ ታላላቅ ጳጳሳት የተገኙበት ቦታ በመሆኑ እገዛ ሊደረግለት እንደሚገባም ገልጸዋል። ብፁዕነታቸው ለመጀመሪያ ጊዜ በዝክረ ነዳያን ዘአበዊና የበጎ አድራጎት ድርጅት ለዝዋይ ሐመረ ብርሃን ቅዱስ ገብርኤል የስራ አመራር መንፈሳዊ ኮሌጅ ድጋፍ መደረጉን ገልጸው በቀጣይነትም ኮሌጁን እንደሚረዱ ጠቁመዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እና ስራ አመራር መንፈሳዊ ኮሌጅ በስራ አመራር ሊደርሺፕ የትምህርት ዘርፍ በቅዱስ ሲኖዶስ ምልአተ ጉባኤ መልካም ፍቃድ ከ2012 ዓ ም ጀምሮ ከመላው አህጉረ ስብከት የመጡ ደቀ መዛሙርትን እያስተማረ እንደሚገኝ ይታወቃል። ከዚህም በተጨማሪ የአብነ አይነት ትምህርት የሚሰጥበት የተለያዩ አጫጭር ስልጠናዎችም የሚከናወኑበት ኮሌጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት በተቀደሰ ልብ አንድ ሁነው ቅድስት ቤተክርስቲያንን ማገልገል እንደሚገባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ኃላፊ መጋቢ ሐዲስ ጸጋ ወልደ ትንሳኤ ሳያስገነዘቡ መምህር መዝገቡ ጌታቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በ2004 ዓ ም ባደረገው ጉባኤ በየዓመቱ በዓለ ጰራቅሊጦስ በሚከበርበት ቀን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰንበት ትምህርት ቤት ተማሪዎች የጉባኤ ቀን እንዲሆን ወስኖ በጉባኤው ቀን ተገናኝቶ ምን እንደሚወያዩ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽፈት ቤት የሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ መጋቢ ሀዲስ ጸጋ ወልደ ትንሣኤ የሚከተለውን ነገሩ በሀገር ውስጥም በውጭም ሀገር ያላችሁ በሰንበት ትምህርት ቤት በተለይም የምታገለግሉ የሰንበት ትምህርት ቤት ወጣቶች እንዲሁም መላው ምእመናን እንኳን ለበዓለ ጰራቅሊጦስ ለአመታዊ የሰንበት ትምህርት ቤቶች ቀን እንኳን እግዚአብሔር አምላክ በሰላምና በጤና አደረሳችሁ እንግዲህ በዓለ ጳራቅሊጦስ በ2004 ዓ.ም በቅዱስ ሲኖዶስ የሰንበት ትምህርት ቤቶች ቀን ተብሎ ተወስኗል። በዚህ ቀን በየአመቱ በዓለ ጳራቅሊጦስ በዋዜማውና በእለቱ ከየአህጉረ ስብከቱ የሰንበት ትምህርት ዋና ክፍለ ኃላፊዎች እንደዚሁም ደግሞ የሰንበት ትምህርት ቤት ተቀዳሚ ምክትልና ምክትል ሰብሳቢዎች አንድነቱ እየተሰበሰቡ አመታዊ ጠቅላላ ጉባኤ የሚያደርጉበት ሰንበት ትምህርት ቤትን የተመለከተ ጉዳይ እየተወያዩ ውሳኔ የሚያሳልፉበት እንደዚሁም ደግሞ ተወያይተው ለቅዱስ ሲኖዶስ ግብዓት የሚሆኑ አንዳንድ የውሳኔ ሀሳቦች የሚያቀርቡበት ታላቅ በዓል ነው። እንግዲህ ዘንድሮም የፊታችን ግንቦት ሰላሳ ና ሰኔ አንድ ቀን ይህንን በዓል እናከብራለን። በዓሉን ለማክበር በታላቅ ዝግጅት ላይ እንገኛለን እንደ ሰንበት ትምህርቶች ማደራጃ መምሪያ። ቅዱሳን አበው ሐዋርያት በዘመናቸው አልጨዋን ዓለም በወንጌል ጨውነት ሊያጣፍጡ የቻሉት በተቀደሰ ልቡና በፍቅር አንድነት ተሳስረው መንፈስ ቅዱስ ትምህርታቸውን በኃይል ስለቃኘ ላቸው ነበር። እኛም ሊለያዩን የሚችሉ ምድራዊ ነገሮችን ትተን ቅዱስ ቤተክርስቲያንን በማሰብ አንድ ሁነን ልናገለግል ይገባል ሲሉ መጋቤ ሐዲስ ጸጋ ወልደ ትንሣኤ ጨምረው ተናግረዋል። እንግዲህ በሐዋርያት ስራ ምዕራፍ ሁለት ላይ ተጽፎ እንደምናገኘው ሁሉም በአንድ ቤት ተሰብስበው ሳሉ እና አንድ ልብም ሆነው ደግሞ ይላል። በአንድ ቤት መሰብሰባቸው ብቻ አልነበረም፣ መንፈስ ቅዱስን እንዲቀበሉ ምክንያት የሆነው አንድ ልብም ነበሩ። መንፈስ ቅዱስ በሐዋርያት ላይ ሲወርድ በሀገር ሁሉ ቋንቋ ተናግረዋል። በመንፈስ ቅዱስ ኃይል እየተናገሩ እንደሆነ ቅዱስ ጴጥሮስ ሰበከ። በዚያም ቀን የሶስት ሺ ያህል ሰዎች ልብ እንደተነካ መጽሐፍ ቅዱስ ይነግረናል ማለት ነው እና በዚህ ቀን በዓላችንን ስናከብርበት ሕይወታችን ከሐዋርያት ሕይወት ጋር ማነጻጸር ያስፈልጋል። እንግዲህ ዘመኑ ብዙ ፈተና ያለበት ብዙዎች በዘረኝነት በመገኘት በጎሰኝነት በተለያዩ አደረጃጀቶች ለመከፋፈል ምክንያት እየፈጠሩ ልዩነቶች እያሰፉ የሚገኙበት ዘመን ላይ እንገኛለን። የሰንበት ትብሬት መገለጫ ደግሞ አንድ ነው እዚያ ላይ የተለያየ ቋንቋ ተናጋሪ ቢኖር ከተለያየ አካባቢ የተሰበሰበ ሰው ቢኖር ሰንበት ትምህርት ቤት አንድ አድርጎት አንድ ሀሳብ ሆኖ በአንድ ሀሳብ የመምከር በአንድ ሀሳብ የመወሰን ለአንድ ሀሳብ በጋራ የመስማማት ጉዳይ የሰንበት ትምህርቶች መገለጫ ነው እና አሁንም ይህንን መገለጫ በደንብ አድርጎ አጠንክሮ መያዝ ያስፈልጋል በመጨረሻም መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት አባላት ህይወታችን በዝማሬ ላይ ብቻ ሳይሆን በስራ ቦታ በምንገኝበት ስፍራ ሁሉ የሚነበብ ቅዱስ መጽሐፍ ልንሆን ይገባል ብለዋል። በሌላ በኩል ደግሞ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ወደ ዓለም ሄደው ሰብከው ብዙዎችን አድነዋል። በዕለቱም ሦስት ሺህ ሰዎች ልባቸው ተነክቶ ምን እናድርግ እንዲሉ አድርጓቸዋል። የዕለቱ አገልግሎት ይሄ ምክንያቱ ምንድን ነው ከተባለ፣ በመንፈስ ቅዱስ የተቃኘ ስብከት ስለነበረ ነው እና ዛሬም በአገልግሎታችን ሁሉ መንፈስ ቅዱስ ከሌለ ውጤታማ አገልግሎት ልናገለግል፣ በአገልግሎታችንም ፍሬያማ ልንሆን ፈጽሞ አንችልም ማለት ነው። በዚህ አገልግሎት እግዚአብሔር እንዲደሰት፣ አገልግሎታችን ደግሞ ሌሎችን የሚያተርፍ ለሌሎች መዳን፣ ለሌሎች ንስሐ መግባት፣ ለሌሎች መንፈሳዊ መሆን ምክንያት እንዲሆን በመንፈስ ቅዱስ የተቃኘ ህይወት ሊኖረን ይገባል። በመንፈስ ቅዱስ የተቃኘ ህይወት ማለት በሁሉም ስፍራ በዝማሬ ብቻ የሚገለጥ ሳይሆን በስራ ቦታ፣ በመስሪያ ቤት፣ በገበያ፣ በንግድ ስፍራ፣ በየትኛውም ቦታ የሚገለጥ መንፈሳዊነት ሊኖረን ይገባል። ምክንያቱም አንድ ሰው ወደ አገልግሎት ሲመጣ አንዱ የእድገት ማሳያ ነው። እድገት ደግሞ በዝማሬ ብቻ በስብከት ብቻ የሚገለጥ አይደለም። ምክንያቱም ማደጋችን በነገር ሁሉ እንዲገለጥ መጽሐፍ ቅዱስ ይነግረናል። ቅዱስ ጳውሎስም ለጢሞቴዎስ የነገረው ይሄ ነው፣ ማደግህ በነገር ሁሉ ይገለጥ ብሎታል። እና እድገታችን፣ መንፈሳዊነታችን፣ አገልጋይነታችን በሁሉ ዘንድ የተገለጠ ሊሆን ይገባል። ያም የሚሆነው በሚኖረን መንፈሳዊ ህይወት በሚኖረን ስነ ምግባር በተለይ ከሰዎች ጋር ባለን በስራም በሁሉም ቦታዎች እኛ ባለንበት የሰንበት ተማሪዎች በተሰማሩባቸው በሁሉም ዘርፎች የሚታይ መንፈሳዊነት የሚነበብ ህይወት ሲኖራቸው ከህይወታቸውም ሰዎች ይማራሉ። ያ ባይሆን ግን በዝማሬ ያያቸው ሰዎች በሌላ ህይወት ደግሞ ቢያዩዋቸው መሰናክል መሆን አለና በሁልጊዜም የሚነበብ ለሌሎች ደግሞ አርያ የሚሆን ህይወት ሊኖረን ይገባል። የአማኑኤል የስነ አእምሮ ስፔሻላይዝድ ሆስፒታል እና ምድረገነት የስነ አእምሮ ህሙማን ማገገሚያ ማዕከል በጋራ በመተባበር የግንዛቤ ማስጨበጫ መርሃግብር አካሂዱ አካሄዱ መምህር ኪዱ ዜናዊ ዝርዝሩን ይነግረናል። የአማኒኤል አይምሮ ስፔሻላይዝድ ሆስፒታል ከምድረገነት የስነ አይምሮ ህሙማን ማገገሚያ ማዕከል በጋራ የግንዛቤ ማስጨበጫ መርሃ ግብር አካሂደዋል። መርሃ ግብሩ ግንቦት 28 2017 ዓ ም ግንቦት የአይምሮ ጤና ግንዛቤ ማስጨበጫ ወርና ግንዛቤ ወደ ተግባር መቀየር በሚል መሪ ቃል በአማኒኤል ስፔሻላይዝድ ሆስፒታል የመሰብሰቢያ አዳራሽ ተካሂደዋል። ይህ መድረክ ያው እንደ አማኒኤል አይምሮ ስፔሻላይዝድ ሆስፒታል በተለይ ከሜንታል ልዛዌርነስ ጋር ከስነ አይምሮ ህክምና ስለ ስነ አምሮ ህክምና ግንዛቤ መፍጠር ላይ በጣም ብዙ የሰራናቸው መድረኮች አሉ። እንደተባለው የተለያዩ ወሮች ለተለያዩ የስነ አምሮ ህመሞች ይሰጣል። ይሄ ደግሞ ሞሮፍ ከአዌርነስን ከመፍጠር ግንዛቤ ከመፍጠር ጋር የተገናኘ ወር ነው። በተለይ ደግሞ ህክምናው ባልደረሰባቸው አካባቢዎች በሚፈለገው ደረጃ የህክምና ተደራሽነት ውስን በሆነባቸው አካባቢዎችም ጭምር ይሄ ስራ ይሄ ሰርቪስ እንዲዳረስ ትልቁና ዋናው መሳሪያችን ግንዛይ ማስጨበጫው ነው። አይሙሮ ህክምና ብዙ ረጂ የሌለው እና በሽታው ብዙ ጉዳት የሚያደርስ ስለሆነ በጎ ተቋማትና ግለሰቦች መሳተፍ እንዳለባቸው በመድረኩ ተጠቁመዋል። የአይምሮን ህክምና እንደሌላው ረጂ የሌለው የህመም አካል ነው እና ብዙዎቹ የኤችይቪ የቲቪ የተለያዩ ብንል እናትና ህጻናት ምናም የተለያዩ ድርጅቶች ይረዳቸዋል። ለአእምሮ ህክምና ግን ብዙም ረጂ የለው ስለዚህ ለአይምሮ ህመም ታማሚው መጀመሪያ የሚጎደው ግለሰቡ በመቀጠል ቤተሰብ እያለ ጎረቤት እያለ ሀገር ላይ ጉዳት ይደርሳል። ስለዚህ ድጋፍን እንግዲህ በምን አይነት መልኩ ድጋፍ እንሰጣለን? ልክ በሀገራችን አሁን ላይ ከአክሱም እዚህ ምድረግነት እንደመጣውም በአዲስ አበባ ውስጥ የተለያዩ ለአይምሮ ህሙማን መርጃ ተቋሞች አሉ እነ ጌርጌ ሲሆን መቄዶንያ፣ ሌሎች ሌሎችም በየቦታው አሉ በርከት ያሉ እንግዲህ ልክ እንደዚህ አይነት ደግሞ እንደነ ነጋ ያሉትና በአክሱም ያሉትን መልካም ፈቃደኛ የሆኑ በጎ ሰዎችን እንዲያበዛልን እግዚአብሔር ይርዳል። የማዕከሉ መስራችና ዋና ስራ አስኪያጅ፣ ማዕከሉ ለመክፈት ያነሳሳው ምክንያት፣ እስካሁን የተሰሩ ስራዎችና ለወደፊቱ እንዲሰሩ የታቀዱ ስራዎችን አብራርተዋል። ይሄን ማዕከል ለመመስረት ያነሳሳኝ ነገሮች ሁለት ነገሮች ናቸው። አንደኛው ከትግራይ ውስጥ ከጦርነት በኋላ ያለው የስነ አእምሮ ሕሙማን ተጠቂዎች ብዛት ከቀን ወደ ቀን እየጨመረ መጥቷል። ሁለተኛ በራሴ የሚደረሰው ችግር ነውእና ስለዚህ ምን ማድረግ አለብኝ ትግራይ ላይ ልክ ምንድነው ብንሰራ የሚቻለን ምን ማበጀት ምን መስራት አለብን ከሚለው አኳያ ነው ይሄን ነገር እንዲመሰረት የተነሳሰ እነዚህን ነገሮች አንዳንድ የፋይናንስ በጀቶች ከተሰሩ ለየት ያለ ፍላጎት ላላቸው ተማሪዎችም የትምህርት እድል የሚያገኙበትና ና በየጎዳናው በየሜዳው የወደቁት ልጆችም ደግሞ አንስተን በአንድ ማዕከል ላይ ልክ እንደ አማኑኤል ሆስፒታል የመጠለያ የምግብ አገልግሎትና የመድኃኒት የምንሰጥበት ነገር ሊሆን ይችላል። ሁለተኛው ደግሞ የማገግሚያ ማዕከሉ ለወንዶቹም ለሴቶችም የየራሳቸው የቻለ ሆኖ አገግመው ድነው ወደ ማህበረሰቡ ተቀላቅለው ራሳቸውን የሚችሉበት መንገድ ለመስራት ነው። በመርሃ ግብሩ የተሳተፉ አካላትም እንደሚከተለው አስተያየታቸውን ሰጥተዋል። ስሜ ሲስተር ትዕውስታ አያሌው ይባላለሁ። ሰራው አማኑኤል አእምሮ ስፔሻላይዝድ ሆስፒታል ነው። ለአክሱም አካባቢ ያለው ስለ አእምሮ ማገገሚያ መከፈቱ ከዛ ተነስተው እዚህ ድረስ ከመምጣት ርቀቱም ስላለው እዛ በአካባቢያቸውን መኖሩ ይሄ መከፈቱ በጣም ጥሩ ነገር ነው፣ እና ሊበረታታ የሚገባ ነው። ስሜ ገዛኝ ታደሰ ይባላል። በአማኑኤል የአእምሮ ስፔሻላይድ ሆስፒታል ውስጥ በተመላላሽ ሕክምና ክፍል አስተባባሪ ነኝ። ስልጠናው በጣም ጥሩ ሆኖ አግኝቼዋለሁ። በተለይ ይሄ የግንዛቤ ማስጨበጫ ነው መድረግነት የአእምሮ ሕሙማን ማገገሚያ ማዕከል ጥሩ ጅምጅማሩ አይቼበታለሁ። በተለይ እዚህ የአእምሮ ሕክምና ላይ እንደምታውቁት አማኑኤል ሆስፒታል ብቸኛ ሆስፒታል ነው፣ አእምሮ ሕክምና ላይ በየቦታው በየክልሉ መስፋፋት አለባቸው ብዬ አስባለሁ መሰል የማገሚያ ማዕከላት። ይሄ ሰርቪሱን ተደራሽ ከማድረግ አንጻር በጣም ጠቃሚ ነው ብዬ አስባለሁ። ዶክተር ኪሮስ ስልጣን እባላለሁ የመጣሁትም ከአክሱም እድር ነው። ይሄ አሁን ዛሬ ሲምፖዚየም ያካሄደው አካል ከአክሱም ነው የመጣው እና በዛ ምክንያት ነው ጥሪ ተዘጉልኝ የመጣሁት። በተደረገው የማነቃቂያና ግንዛቤ ማስጨበጫ የተነገሩት ነገሮች ትክክል ናቸው፣ ሰምቻቸው አለሁ። ከዛ በላይ ደግሞ እኔ እንደ አንድ ግለሰብ ወይም ደግሞ በአክሱም አካባቢ ወይም ደግሞ እንደ ሰው ያየሁት ጉዳይም አለ። ለምን ቢባል በእኔ እድሜ ደረጃ የዚህ የአእምሮ ተጠቂ የአእምሮ በሽታ ተጠቂ የሆኑ ሶስት ጓደኞቼ አሁን ሶስቱም ሞቷል፣ በሕይወት የሉም እና ጉዳዩ ከባድ መሆኑን አውቃለሁ። ይሄ ማዕከሉ እዛው አክሱም አካባቢ እንዲጠናከር በአክሱም ደረጃ ሳይሆን በትግራይ ደረጃ እንዲጠናከር ማድረጉ ያስፈልጋል። ለዛም እንግዲህ የምንችለውን ያክል እርዳታ እናደርጋለን። ምድረ ገነት የስነ አእምሮ ህሙማን ማገገሚያ ማዕከል በ2016 ዓ.ም የተመሰረተ በቦርድ የሚመራ ማዕከል ሲሆን የማህበሩ ማዕከል ዋና ዓላማና ተልዕኮ የማህበረሰብ ግንዛቤና ንቅናቄ መፍጠር መሆኑን ለማወቅ ተችለዋል። በጣሊያንና አካባቢው ሀገረ ስብከት የሮም ደብረ ጽዮን ቅድስት ማርያምና ቅዱስ ሩፋኤል ሰንበት ትምህርት ቤት የተመሰረተበትን 30ኛ ዓመት አከበረ። መምህር ጌታቸው በቀለ በጣሊያንና አካባቢው ሀገር ስብከት የሮም ደብረጽዮን ቅድስት ማርያምና ቅዱስ ኡራኤል ሰንበት ትምህርት ቤት የተመሰረተበትን ሰላሳኛ ዓመት አከበረ። ሰንበት ትምህርት ቤቱ በሰላሳ ዓመት ጉዞ በርካታ ስራዎችን የሰራ ሲሆን በተለይም በውጭ ተወልደው ለሚያድጉ ልጆች ትምህርት ሃይማኖት፣ ስርዓተ ቤተ ክርስቲያን፣ የቤተ ክርስቲያን ታሪክ በማስተማር ልጆች ሃይማኖታቸውን እንዲያውቁ፣ በመልካም ስነ ምግባር ታንጸው እንዲያድጉ እያደረገ ይገኛል። ከዚህም በተጨማሪ የአብነት ትምህርት ተምረው ቅኔ ዝማሬ የሚያቀርቡ በቤተ ክርስቲያንም በዲቁና የሚያገለግሉ ልጆችን ያፈራ ሰንበት ትምህርት ቤት ነው። ለዚህ ሁሉ ውጤት መብቃት የሀገረ ስብከቱ ሊቀጳጳስ የብፁዕ አቡነ ሕርያቆስ አባታዊ ምክርና ክትትል መሆኑን የደረሰን ዘገባ ያስረዳል። ሰንበት ትምህርት ቤቱ የተመሰረተበት ክብረ በዓል ግንቦት 24 ቀን 2017 ዓ ም ሲያከብር በዕለቱ መምህር መጋቤ ሃይማኖት ቀሲስ ሰወዳጅ አንዳች አትጨነቁ በሚል ርዕስ ሰፊ ትምህርት አስተምረዋል። የደብሮ አስተዳዳሪ መላከ ጽዮን አባ ሰላማ ወልደ ሳሙኤልም ስለሚመሰረተው የቅዱስ ባኮስ ወአቡነ ሳሙኤል ዘዋል ድባ ገዳም ሰፊ ማብራሪያ ሰጥተዋል። የገዳሙ መመስረት ከፍተኛ ጠቀሜታ አለው የሚለው ዘገባው፣ በተለይም የሚመሰረተው ገዳም የትምህርት ማዕከል እንዲሆን በውጭ ተወልደው ለሚያድጉ የአብነት ትምህርት የሚማሩበት፣ ካህናትና ምዕመናን አጫጭር ስልጠናዎች የሚያገኙበት፣ ምዕመናን ሱባ የሚይዙበት፣ የጥናትና ምርምር ማዕከል ያለው የጽሞና የምክርና የፈውስ አገልግሎት የሚሰጥበት እንዲሆን የታቀደ መሆኑን ያስረዳል። የገዳሙ ምስረታ በ2009 ዓ ም ታቅዶ እንቅስቃሴ የተጀመረ ሲሆን በተደረገው የገቢ ማሰባሰቢያ መርሃ ግብር ላይ በርካታ ምዕመናን መሳተፋቸው ተገልጿል። ለገዳሙ የቦታ ገዣ እንዲውል የሀገር ስብከቱ የሕዝብ ግንኙነት ክፍል ኃላፊና በአውሮፓ የሃይማኖት ተቋማት የቦርድ ሰብሳቢ የሆኑት ሊቀት ጉሃን ደረጀ ነጋሽ በአማርኛና በእንግሊዝኛ ያዘጋጁትን መጽሐፍ ለገዳሙ ግዢ እንዲውል በስጦታ አበርክተዋል። በተያያዘ ዜናም በፈረንሳይ ፓሪስ ቅዱስ ጊዮርጊስ ቤተ ክርስቲያን የተገዛው 1710 ካሬ ሜትር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በትውፊትና ታሪክ የጠበቀ ዲዛይን ተሰርቶ የቤተ ክርስቲያን ግንባታ ፈቃድ ተጠናቆ ወደ ስራ መገባቱም ተገልጿል። በበዓሉ ላይ ከመላው አውሮፓ የመጡ በርካታ ምዕመናን የታደሙ ሲሆን የቤተ ክርስቲያኑ አለቃ ለመላከ ጸሐይ አባ ሰላማ ለበርካታ ዓመታት ምዕመናንን በፍቅር ለመሩት አባት ስጦታ ተበርክቶላቸዋል። ዘገባውን ያደረሰን የሀገር ስብከቱ የሕዝብ ግንኙነት ክፍል ነው። የተወደዳችሁ ተመልካቾቻችን፣ ለዕለቱ ያሰናዳ ነው ዜና ቤተ ክርስቲያን የተከታተላችሁትን ይመስል ነበር። ከሌሎች የጣቢያችን መርሃ ግብሮች ጋር ጥሩ ጊዜ ያሳልፉ። በእኛ በኩል በዚሁ ቋጨን።